እያለቀስኩ ምን እለው ነበረ? አ ሄ ለው ነበር። ኢየሱስ ብቻ እንደሚያይኝ ፊል አደርግ ነበር። እሱን ከዛ ኢንካውንተር በኋላ ልናገረው የምችለው ማላቀው በቃ ህልውና ያንን ክፍል ስሜሊንግ የሆነ ደስ የሚል ሽታ ሌላ ጊዜ ይ በመሰበር ልብ ማለቅሰው በጣም በቃ በጣም ኢንጆይድ አለቅሳለሁ። ግን ኢንጆይ እጌት እና ኢየሱስ ሲያቅፈኝና ህልውና ይሰማኝ ነበረ። ልናገረው አልችልም። አለቅሳለሁ፣ አለቅሳለሁ። ከዛ በኋላ በቃ ማቆም አልቻልኩም። ረሷቸው ነገሮችን እንዳለና ኤሪ ታም መጣለሁ እንደ አዲስ ክርስቲያን በቃ ስለ እግዚአብሔር ፍቅር አለቅሳለሁ አለቅሳለሁ ካራክተሪን ሰራው እግዚአብሔር ለወጠኝ። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሂ ቢም ዋርያ፣ ሂ ቢም ኪንግ፣ ዋናው ነገር ሂ ቢም ን አንሰስተር ኦፍ ዘ መሳያ። ስሜ ቱሚም ታዬ ይባላል። የመጣሁት ከአርሚ አገልግሎት ነው። በተለያየ የአርሚ አገልግሎት ውስጥ አገለግላለሁ። ዛሬ ከእኔ ጋር የምናየው የሪፍሌክሽን ታይም ነው የሚኖረን ፒፒቲው ከተዘጋጀ እና ካለ ያ ኢየሱስን ልንገናኝ ወደን በዚህ ተገኝተናል፣ አይደል? ስለዚህ ደግሞ ከኔ ጋ የሚኖረን ርዕስ ሀውካን ዊ ኢንካውንተር ጂሰስ አሳዮዝ፣ እንደ ወጣት ኢየሱስን እንዴት ልናየ እንችላለን ወይም ደግሞ ከኢየሱስ ክርስቶስ ጋር እንዴት ኢንካውንተር ሊኖረን ይችላል የሚለውን ነው የምናየው። ይሄንን ታይትል ሲሰጠኝ በጣም ከብዶ የነበረው እውነት ለመናገር ግን እግዚአብሔር ደግሞ በዚህ ሳምንት እንደተማርነው በተለያየ መንገድ እኛን ኢንካውንተር ያደርገናል አይደለ ሱ። ያንን ኢንካውንተር ለመናገር ትንሽ ቢከብድም፣ ግን ለማሳየት ሞክሬ ያለው በመጽሐፍ ቅዱስ ላይ ስናይ መንፈሳዊ አባታችንም ሮብለት መጥቶ ባስተማረን ጊዜ በጣም ብዙ ሰዎች በመጽሐፍ ቅዱስስ ኢየሱስን ኢንካውንተር ወይም እግዚአብሔርን ኢንካውንተር ያደረጉ ሰዎች አሉ። ከነዛ መካከል ሙሴ፣ ጳውሎስ፣ ያዕቆብ፣ ዳዊት እያሉ ይቀጥላሉ ማለት ነው። ሶ እነዚህ ሰዎች ስናይ ትንሽ የዳዊት ይለያል እና የዳዊትን ልመርጥና ከዛ ህይወት ላሳያችሁ እና ከኔም ደግሞ ከላይፍ ቴስቲሞኒ ተነስቼ ሪሌት የሚያደርገው ከዳዊት ጋር ስለሆነ የዳዊትን ህይወት ነው ላሳያቸው የፈለጉት። እነ ሙሴን፣ ጳውሎስን፣ ያዕቆብን ስናይ ሁሉም የሆነ የታያቸው ነገር አለ። ሙሴ በሚቃጠለው ቁጥቋጦ ውስጥ ኢንካውንተር አድርጎታል ጌታን። ጳውሎስ ደግሞ በራእይ ተገልጦለታል። ያዕቆብም ደግሞ በህልም ተገልጦለት በራእይ ተገልጦለት አይቶታል ማለት ነው። ስለዚህ ዳዊት ግን ዳዊትን ግን ስናየው ክብርህንና መቅደስህን ተመለከትኩ ፊትህን ተመለከትኩ ብሎ ሳልም ላይ ቢናገርም፣ እንደዚህ ግን እርግጠኛ ሆነን በራእይ እንዳየው የምናይበት ክፍል የለም። ነገር ግን ከኢየሱስ ክርስቶስ ጋር ደግሞ ብዙ ኢንካውንተር እንዳለው እናውቃለን። መዝሙርን ስናነብ እንዳለ ምን ያህል ኢየሱስን ይጠማ እንደነበረ እና ምን ያህል የኢየሱስን ልብ እንደሚያውቀው ያስታውቃል ማለት ነው። ዳዊት አንደኛ እሱ ነው። ሁለተኛ ደግሞ ሂ ወዝ ዘ ያንገስት ኦፍ ኦል። የመጀመሪያው ስላይድ ላይ ስንገባ ወዘ ያንገስት ኦፍ ኦል ከነዚህ ሁሉ ማለት ነው። እና መጽሐፍ ቅዱስ ላይ ዴቪድ ያንግ እንደሆነ ቢናገርም ግን ደግሞ ከሁሉም እንደሚያንስ ብዙ ቪቪድ የሆነ የሚታይ ቨርስ የለም። ነገር ግን ሂዝ ኦልደስት ብራዘርስ እንዳለ ሶስቱ ወንድሞቹ በአርሚ ውስጥ እንደነበሩ ይናገራል መጽሐፍ ቅዱስ። የሳኦል አርሚ ላይ ነበሩ። በዛን ጊዜ ደግሞ ዘሁልቁ ምዕራፍ አንድ ከቁጥር ሶስት ላይ ስናይ እንደዚህ ይላል፣ በመላው እስራኤል ያሉትን እድሜያቸው ከሀያ እና ከዚያም በላይ ሆነው ለውጊያ ብቁ የሆኑትን ወንዶች ሁሉ አንተና አሮን በየምድባቸው ቁጠራቸው፣ ይላል ማለት ነው። ይሄ ለእስራኤል ሕግ ሲወጣ በአርሚ ውስጥ የሚገቡት እድሜያቸው ከሀያና ከዛ በላይ ሆኑ ነበሩ። ስለዚህ የዳዊት ሶስቱ ወንድሞች ወደ አርሚ ገብተዋል። ዳዊት ግን እንደምናውቀው ወዘ ሼፐርድ እና እረኛ ነበር። ስለዚህ አርሚ አልገባም። ያ ማለት ደግሞ እድሜው ከሀያ በታች ነው ማለት ነው። ሞስት ፕሮባብሊ የሚገመተው ቲኔጀር ተብሎም ይገለጻል ማለት ነው። ስለዚህ ስናይ ዳዊት ልክ በኛ እድሜ ያለ ሰው ነው ማለት ነው። ብዙዎቻችሁ የኔ ከዛ ቢያልፍም ግን ብዙዎቻችሁ ከሃያ በታች ትሆናላችሁ። እና እሱ ወደ አርሚ ስላልገባ እድሜው ከሃያ በታች ነው ተብሎ ይገመታል ማለት ነው። እና ቅድም እንዳልኳችሁ በዚህ ያንግ ኤጁ ግን የእሱ ኢንካውንተር ሂወዝ በጣም ዲፍረንት ማለት ነው። የመጀመሪያው የዳዊት ኢንካውንተር

ማለት ነው። ምክንያቱም ከኢየሱስ ክርስቶስ ጋር የተገናኙ ሰዎች ሁሉ ከዛ ኢንካውንተር በኋላ ስለተገናኙ ማለት ነው። ሶ ይህ የእግዚአብሔር መንፈስ በተለያየ መንገድ ቢያገኘንም ግን ያ ካለወጠን ወጠን አይ ዶንት ቲንክ ዳትስ አን ኢንካውንተር ብዬ አስባለሁ ማለት ነው። ስለዚህ የዳዊትን ሶስተኛው ስላይድ ላይ ስንገባ የመጀመሪያው የዳዊት ኢንካውንተር የነበረው አንደኛ ሳሙኤል ምዕራፍ 16 ከቁጥር 11 እስከ 13 ላይ ሲናገር እንደዚህ ይላል። ቀጥሎም እሳይን ልጆችን እነዚህ ብቻ ናቸውን ሲል ጠየቀው፣ ሳሙኤል ማለት ነው። እሳይም የሁሉ ታናሽ ገና አልመጣም፣ ነገር ግን በጎች እየጠበቀ ነው ብሎ መለሰለት። ሳሙኤልም በልካስ መጣው፣ እስኪ እስኪመጣ ድረስ አንጠብቅምና አለው። ስለዚህም ልኳስ መጣው። እርሱም ደግሞ ግባስ ያለው አይኑ የሚያምርና መልከ መልካም ነበረ። እግዚአብሔርም የመረጥኩት ይህ ነውና ተነስተ ቀባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳሙኤልም ወደ አርማቴም ሄደ ይላል ማለት ነው። ይሄ የመጀመሪያው የዳዊት ኢንካውንተር የነበረው ይሄ ነው ማለት ነው። ለምንድን ነው አሁን መጽሐፍ ቅዱስ እዚህ ጋ ሲነግረን ጥቅሱ ላይ እንደምናየው የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ ብቻ ነው ያለው አይደለ የሆነ ነገር ታ ያየው አየ ሰማ፣ አይደለም በኃይል መጣ ነው የሚለው። ግን አሱን ከዛ ኢንካውንተር በኋላ፣ ከዛ በፊት ስለ ዳዊት ከአንደኛ ሳሙኤል ምዕራፍ 16 በፊት ስለ ዳዊት የጠቀሰ ነገር አልነበረ። ከዛ ኢንካውንተር በኋላ ግን ወደፊት መምጣት ጀመረ። ዳዊት ምን መሆን ጀመረ? ልክ ወዲያውኑ ወደ ሳኦል ሃውስ ገባ። ከዛ በኋላ ቢኬም አ ዋሪየር የአንበሳና ድብ ይገልል ነበር። ግን ይሄ ሳይፍ ይዞ አልተዋጋም ነበር ከዚኛው በኃይል ወደ በሱ ላይ መጣ ካለ በኋላ ግን ሂ ቢካም ዋርየር ቀጥታ ያገኘው ጎልያድን ነበር። ከዛ ደግሞ በጣም ብዙ ሰራዊትንም አሸንፏል ድል የሚያደርግ ሰው ነበር። ከዛ ደግሞ ሂ ቢካም ኪንግ ሆነ ማለት ንጉስ ሆነ፣ ኢቨን ዶ ቆይቶም ቢሆን። ከዛ ደግሞ ዋናው ነገር ሂ ቢካም አን አንሰስተር ኦፍ ዘ መሳያ ማለት ነው ኢየሱስ የሚመጣበት የዘሩ ሀረግ ሆነ ማለት ነው። ሶ ይሄ ሁሉ ግን የመጣው መጀመሪያ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ ብሎ ነው ማለት ነው። ዳትስ ዋይ ቀደም ያልኳችሁ ኢንካውንተር ማለት ኤክስፒሪንስ ስ ስለዚህ ዳዊትን ያገኘው ያ መንፈስ እዛ ቦታ ላይ ቀይሮት ነበረ ማለት ነው። ናቶሊዛት በጣም ዳዊት ላይ የነበሩ ኢንካውንተሮች እንደዚህ አይነት ሆነው ዲፍረንት የሆኑ በጣም ብዙ አሉ ማለት ነው። ሁሉንም መጥቀስ ባይቻልም ግን ሌላው ደግሞ ቀጣዩ ስላይድ ላይ an encounter of mercy and renewal ማለት ነው። እኔ ከዚህ ጋር በጣም ሪሌት ስለማደርግ ነውና ኢንካውንተር ሲባል የሆነ ሌላ አይነት እይታ እንዳይኖራችሁም ስለፈለኩኝ ነው። ባለፈው እለታም ስንማር ነበረ ነበረ እግዚአብሔር እንዴት በተሰበረ ልብ እንደሚሰራና እግዚአብሔር እኛን ከመጣ ከመጠቀሙ በፊት ደግሞ በሆነ ወይ እንደሚሰብረንም በወንድማችን ጸግሽን፣ በሊደራችን በሌሎቹም አገልጋዮች ስናይ ነበረ እና ይህንን ያነሳውት ዳዊት አን ኢንካውንተር ኦፍ ሜርሲ ኤንድ ሪኒዋል አድርጎ ነበረ እና ሁለተኛ ሳሙኤል ምዕራፍ 16 ላይ ስናይ እንደዚህ ይላል። ዳዊት ለህጻኑ እግዚአብሔርን ለመነ፣ ጾመ። ከዚያም ወደ ክፍሉ ገብቶ በተከታታይ ሌሊቱን መሬት ላይ ተኝቶ አደረ ይላል። ይህ ጥቅስ የሚገኘው ልክ ከቤርሳቤ ጋ ዝሙትን ከፈጸመ በኋላ ከዛ በኋላ ባለቤቷን ያስገድለዋል። ታሪኩን ታውቁታላችሁ። ያ ልጅ ደግሞ የተወለደው ልጅ ይታመማል ማለት ነው። ልክ ሲታመም ዳዊት በጣም አዘነ እና ወደ እግዚአብሔር ገብቶ በጣም በተከታታይ ሌሊቱን መሬት ላይ ተኝቶ አደረ ይላል ማለት ነው። ከዛ ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 24 እስከ 25 ላይ ስናይ ከዚያም ዳዊት ሚስቱን ቤርሳቤንን አጽናናት። ከዛ ልጁ ያርፋል። ካረፈ በኋላ አጽናናት፣ ወደ እርሷም ገብቶ አብሯተኛ ወንድ ልጅም ወለደች፣ ስሙንም ሰለሞን አለው። እግዚአብሔርም ወደደው። እግዚአብሔር ሕፃኑን ስለወደደው ስሙ ይዲዲያ ተብሎ እንዲጠራ በነቢዩ በናታን በኩል ቃል ላከ ይላል ማለት ነው ሶ ልጁ ሞተ። ከዛ በኋላ ደግሞ እግዚአብሔር አዲስ እንደገና እድል ሰጠውና ልጅ ተወለደ። ያንን ደግሞ እግዚአብሔር ተቀበለውና እግዚአብሔር ወደደው ይላል። በጣም ግን የገረመኝ በእነዚህ መካከል ዳዊት እዚህ ጋር ሌሊቱን ሙሉ ተኝቶ ጸለየ የሚለውን ማለት ነው ጸሎቱ የነበረው መዝሙር 51 ከቁጥር 10 እስከ 12 ና ሙሉ በቃ መዝሙር ሃምሳ አንድ እንዳለ የነበረው ይሄ ነበረ ፕሬየሩ። ምክንያቱም እዛ ላይ ሄዳችሁ ባይብላችሁ ላይ ስታዩ ልክ ናታን ከቤርሳቤ ጋር ዝሙትን ካደረገ በኋላ ናታን መልእክቱን መቶ በነገረው ጊዜ የጸለየው የዘመረው የዳዊት መዝሙር ብሎ ነው የሚጀምረው። ሶ በጣም በተሰበረ ልብ ነበር ወደ እግዚአብሔር የቀረበውና እንደዚህ ይላል። ቁጥር አስር ላይ አምላኬ ሆይ ንጹህ ልብን ፍጠርልኝ፣ ቀና የሆነውንም መንፈስ በውስጤ አድስ። ከፊት አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድ። የማዳንህን ደስታ መልስልኝ በእሽ ጌታ መንፈስም ደግፈ ያዘኝ። መስዋዕትም ብትወድ ኖሮ ባቀረብኩልህ ነበር። የሚቃጠል መስዋዕት ደስ አያሰኝም። እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውና የተዋረደውን ልብ አትንቅም አለ ማለት ነው። ስለዚህ ልክ እንደዚህ በተሰበረ ልብ ሆኖ ጌታ ሆይ አንተ የተሰበረውን ልብ አትንቅምና ከመንፈስን ከኔ አትውሰድ እባክን ብሎ እግዚአብሔርን በጣም ይማጸነዋል። ከዛ እግዚአብሔር ያንን በደሉን ማረውና እንደገና ደግሞ ኢየሱስ የሚመጣበት ሌላ የዘር ሀረግ ዊች ዝ ሰለሞንን ሰጠው ማለት ነው። ሶ ሰለሞን የዚህ ጸሎት ውጤት ነው ማለት ነው እንጂ ይሄንን ፕሬየር ባይ ጸልይ ኖሮ አይ ዶንት ቲንክ ሶ ሰለሞን ላይመጣ ሁን ላይ ይችል ነበር፣ ዊ ዶንት ኖ ግን ይሄንን በተየ፣ ምክንያቱም እግዚአብሔርን የሚያሳዝን ትልቅ ነገር አድርጎ ነበርና ማለት ነው። ነገር ግን አንተ ልቦ የተሰበረውን ሰው አትነቅምና ብሎ በእግዚአብሔር ፊት ሲማጸን ግን ያ የጸለየበት ነገር ተወስዶበታል። ዳዊት ተወሰደ እና ግን እግዚአብሔር ደግሞ የመረጠው አዲስ ነገር ሰጠው ማለት ነው ዊች ኢንካውንተር ኦፍ ሜርሲ ኤን ድሪ ኔ ዋል ማለት ነው። ሶ ወጣቶች ስንሆን በጣም በብዙ ነገር ልንመጣ እንችላለን። በብዙ ነገር እግዚአብሔር ፊት ልንቀርብ እንችላለን። ኢ ዶ ኖ ኢን ዋት ሰርከምስታንስ ልትመጡ እንደምትችሉ ግን እኔ እግዚአብሔርን ኤክስፒሪየንስ አድርጊያለሁ ብዬሽ የማምንበት አንዱ ዌይ ወዝ አ ሄርት ብሬክ በቃ የተሰበረ ልብ ነበረ እና አንዱ አስተማሪያችን ኢ ዶ ኖ በጣም አምሶሪ ስሙ ንረሳሁት ግን የነገረን ነበረ እና በቃ ጌታ ሆይ ታስ አንተ ብቻ ነው የምታደነኝ ብላችሁ እግዚአብሔር ፊት ስትመጡ ሂ ከናት ሚስ ዩ ሊያልፋችሁ አይችልም አይችልም። በቃ ኢትስ ዩ ኤንድ ዩ። ከዚህ በኋላ የያስኩት አላም ነው የሚያስኩትን ነገር ጌታ ሆይ በቃ አያዋጣኝ፣ አንተ ብቻ ነህ። በቃ እሱ ብቻ እንደሚያድናችሁ ስትመጡ ጌታ ኢንካውንተር ያደርጋችኋል ማለት ነው። ቀጣዩ ስላይድ ላይ ስንሄድ how do so how ወጣቶች ስለሆንን ብዙዎቻችን መለየት የሚለውን ሀሳብ ኢንተርቴን አናድርገውም ወይም አንፈልገውም። ግን ማንኛውም ለእግዚአብሔር መጠቀሚያ መሆን የሚፈልግ ሰው ሂ ሹድ ሴት አፓርት መለየት አለበት። መለየት ሲባል ግን ናት ዊዝ ኤቨሪባዲ ወይም ከሁሉም ሰው ሄዳችሁ ትለያላችሁ ማለት አይደለም። ሰምታይም ከምትወዱትም ነገር ሊሆን ይችላል። ግን ኢየሱስ በመጽሐፍ ቅዱስ ስናይ እያንዳንዱ ጌታን ኢንካውንተር ያደረጉ ሰዎች ኦል አሎን ኢቨን ዶ ዳዊት በወንድሞቹ ፊት ቢቀባል ግን ደግሞ የተጠራው ከበጎች ቦታ ነበር። እዛ ቦታ አልተደረደረም ነበርና ኢፊሶ ሃውስ ኦፍ ዴቪድ የሚለውን ሙቪ ትንሽ ከመጽሐፍ ቅዱስ የሚወጣ ሀሳብ አለው። ነገር ግን ካያችሁት፣ ካላያችሁት እዩት። ግን ያ ሲን በደንብ ኢሉስትሬት አድርጎታል። በጣም ኢሞሽናል የሚያረጋችሁ ሲን አለ ዳዊት ሲቀባ ያለበት ማለት ነውና ሜቢ ሪሌ ልታረጉት ትችላላችሁ፣ አችሁ እሱን ካያችሁና ዳዊት የተጠራው በጎችን እየጠበቀ ያለ ነውና፣ ለዛ ነው መጽሐፍ ቅዱስ ላይ ሲናገር እንደዚህ ያለ መዝሙር ላይ ከሕዝብ ግርግር አወጣኝ፣ የሕዝቦች መሪ አድርጋ አስቀመጥከኝ የማላቀው ሕዝብ መጥቶ ተገዛልኝ ይላል እና ባዕዳን ሊለማመጡኝ መጡ ይላል። ግን ይሄ ሁሉ የመጣው የሕዝቦች መሪ አድርጋ አስቀመጥከኝ ከማለቱ በፊት ከሕዝብ ግርግር አወጣኝ ይላል ማለት ነው። ሁለተኛ ቆሮንቶስ ስድስት አስራ ሰባት ላይ ሲናገር ስለዚህ ከመካከላቸው ውጡ ተለዩም፣ ይላል ጌታ እርኩስ የሆነውን ነገር አትንኩ፣ እኔ መቀበላችኋል። ተለዩ ካለ በኋላ እኔ መቀበላችኋለሁ ይላል ማለት ነው። እግዚአብሔር ከሆኑ ነገሮች ሰፓሬትድ ከሆናችሁ በኋላ ሂ ከነሊቪ ስፔሻሊ፣ ደግሞ የእግዚአብሔርን መንፈስ ፈልጋችሁና ተጠምታችሁ ከሆነ ማለት ነው። ግን ይሄኛው ቨርስ የሚያወራው ከላይ ሄዳችሁ ስታነቡ ከማያምኑ ሰዎች ነው ሶ ከምን እንደምትለዩ ዩ ኖ የእግዚአብሔር መንፈስ የሌለበትን ነገር መንፈሳችሁ ይመሰክረዋል። ሶ እሱን ዲዘርን አድርጉና መለየት ካለባችሁ ነገር ዩ ሃቭ ቱ ሴፓሬት ማለት ነው። ሁለተኛው ራስን ማዋረድ ወይም የተሰበረ መንፈስ ነው። ሶ ቅድም መዝሙር ላይ እንዳልኳችሁ መዝሙር 51 17 ላይ እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስ ነው። እግዚአብሔር ወይ አንተ የተሰበረውና የተዋረደውን ልብ አትነቅምና ይላል ማለት ነው። በእግዚአብሔር ፊት ልባችሁን ስታፈሱ እግዚአብሔር ሊያልፋችሁ አይችልም ማለት ነው there was a time ሙሉ የቸርች ሰርቪሱን ቆሜ ማላመልክበት ጊዜ ነበር ማለት ሜቢ፣ አሁን እዚህ ጋር ስቆም በቃ በደንብ ኮኔክሽን ያለኝ ሰው ለመስላችሁ እችላለሁ፣ ግን አይ አም ሊትራሊ ኖባዲ። እውነቴ ነው የምላችሁና አንቲል ዚስ ይር ሊደሮች እንኳን ስወጣ ሰላም ብያቸው ማቅ ሰው አልነበርኩም። በቃ መጣለው ወጣለው መጣለው እወጣለው። እና አይ ዶን ኖ እግዚአብሔር እንዴት ወይ አንዳንድ ቦታዎች ላይ እንዳመጣኝ አላውቅም። ይሄ እንደ ፍሌክስ ነገር ሳይሆን የእውነት አይ ጀኒ አላውቅም ማለት ነው፣ ምክንያቱም እንዲህ ብለው ብዬ ማሳየው ነገር ስለሌለ ማለት ነው። እና ግን ሞስት ኦፍ ታይም አምልኮ መሀል ላይ እግዚአብሔር በኔ ህይወት ልትመጣ ያስፈልጋል ግድ ነው ብዬ ሰዎች ቆመው ሁሌ አውስ ፋውንድ አንድር ድ ቼርስ በቃ ሁሌ ወንበር ስር ነበርኩኝ። ነሰሰሪ እንደዛ አድርጉ ማለቴ አይደለም፣ ግን እግዚአብሔር በእናንተ ያለውን ነገር እንዲቀበል የተሰበረ ልብና ጌታ ዩ አር በቃ ዘ ኦንሊ ዋን ሬስኪ ልታረገኝ የምትችለው ብላችሁ በእግዚአብሔር ፊት ልትገኙ ይገባዋል። ከዛ ሶስተኛው ኦቢዲየንስ ቱ ዘ ቮይስ ነው። ኦቢዲየንስ ቱ ዘ ቮይስ ስል ደግሞ መዝሙር 119 ቁጥር 58 60 ላይ ሲናገር በፍጹም ልቤ ፊትህን ፈለግ እንደ ቃል ቸርነት ቸርነትን አሳየኝ መንገዴን ቃኘውን አካሄዴንም ወደ ምክር አቀን ነው ትእዛዝህን ለመጠበቅ ቸኮልኩ አልዘገየውም፣ ይላል ከላይ የእግዚአብሔር የኢየሱስን ፊት እየፈለግን ነው አይደለ ያለና ስለዚህ፣ በፍጹም ልቤ ፊትህን ፈለኩኝ፣ አለ ፊትህን ፈለኩኝ ብሎ ግን ቁጥር ስልሳሌ ዳዊት ያለው ትእዛዝህን ለመጠበቅ ቸኮልኩ አልዘገየውም ይላል ማለት ነው። ስለዚህ ጌታ በጣም በቃ እንዴት ብዬ እንደምነግራችሁ አላቅም። አንዳንድ ቮይሶች ከሆሊ ስፒሪት እስከማይመስላችሁ ድረስ ከባድ የሆኑ በቃ መቀበል የሚከብዳችሁ ኢንስትራክሽንስ እግዚአብሔር ይሰጣቸዋል። በቃ ኦቤይ እና ኦቢዲየንት መሆን ብቻ ነው አማራጫችሁ። ደን የእግዚአብሔር መንፈስ ይመጣል እና በጣም ወደው የአዜብ ኃይሉ አው ያዜብ ኃይሉ መዝሙር ነው የህይወት ውሃ የሚለው መዝሙር ነበረ እና ኢየሱስ የህይወት ውሃ እያለች ትዘምራለችና ሶ እኔ አሎን ሆንኩኝ ብዬ በምላቸው ጊዜያቶች በሙሉ የእግዚአብሔር መንፈስ ወዝ ሪችን ማይሮም ማለት ነው ሁሌ ኤክስፒሪየንስ አድርገው ነበርና ኢየሱስ የህይወት ውሃ ነው። ለክ ዩ ዶንት ፊል ኢቭን ዶ የሆነ እንትን ብትሉ ምንም ቢገጥማችሁ እንኳን የኢየሱስን የእግዚአብሔርን ቮይስ ተከትላችሁ ስትሄዱ ኤክስፒሪየንስ የምታደርጓቸው ነገር ኢትስ ሞር ዳን ኢማጂኔሽንስ በቃ የእግዚአብሔር ህልውና ይሞላዋል እና ኢየሱስ ህይወታችሁ እንዴት ሊያሳምረው እንደሚችለው አይ ዶንት ኖ በጣም ኢትስ ማጂካል። እሺ አራተኛ ሉክ ፎርሂም፣ ወይም መፈለግ ወይም ደግሞ ሀንገር ነው ማለት ነው። መዝሙር 63 ከአንድ እስከ ሁለት ላይ ሲናገር እግዚአብሔር ሆይ አንተ አምላኬ ነህ፣ አንተን ከልቤ እሻ አለ። ውሃ በሌለበት በደረቅ በተራቆተ ምድር ነፍሴ አንተን ተጠማች፣ ስጋዬ ማንተን ናፈቀች። ስለዚህ በመቅደስ ውስጥ አየሁ ክብር ኃይልህንና ክብርህን ተመለከትኩኝ ይላል። በጣም ነው የሚገርመው። በቃ ተመለከትኩ ፈለግኩ ካለ እኔ ካነሳቸው ሀሳቦች ጋር እንዳለ ያነሳቸው ነገሮች አሉ። ስለዚህ ኃይልህንና ክብርህን ተመለከትኩኝ ከማለቱ ከላይ ምን ብሎ ይናገራል በደረቅ በተራቆተ ምድር ነፍሴ አንተን ተጠማች አንተን ናፈቀች ብሎ ይናገራል ማለት ስለዚህ መፈለግ እንድንመለከተው ያደርጋል ማለት ነው ዳዊት የተመለከተው ስለፈለገ ነው መዝሙር 42 ከቁጥር 1 እስከ 3 ደግሞ እንደዚህ ይላል ዋላ የውሃ ምንጭ እንደምትናፍቅ አምላኬ ሆይ ነፍሴ እንዲሁ አንተን ትናፍቃለች ነፍሴ አምላኬ ሕያው አምላክን ተጠማች መቼ ደርሼ ነው የአምላኬን ፊት የማየው ሰዎች ቀኑ ሙሉ አምላክ የታለ ባሉኝ ቁጥር ቀንና ላሊት ምግብ ሆነኝ ይላል ማለት ነው። እና ምን ያህል እንደናፈቀ ታዩታላችሁ ማለት ነው። ሶ ዚስ ኢዝ ዳዊት ኢንካውንተር ያረገበት ሪዝን ይሄ ሀንገሩ፣ ፍላጎቱ እና ኢየሱስን መፈለጉ ነው ማለት ነው። ሶ ጨርሻለሁ፣ ግን ጥቂት አምስት ደቂቃ ኦር ሁለት ደቂቃ ካለኝ ቴስቲሞኒ ብቻ ሼር አድርጌያችሁ ሄዳለሁ ማለት ነው። ሶ ሶ አምና በነበረኝ ጊዜ ሁሉ እግዚአብሔርን አገልግላለሁ። እዚህ ቤተ ክርስቲያን ውስጥ ነኝ ውስጥ አገለግላለሁ። ኢየሱስ እንደሚወደኝም አውቅ ያለው ተምሬያለሁ። ግን የሆነ ሰዓት ክረምት ላይ በተገለጠልኝ መንገድ ገብቶኝ አያውቅም ነበረ እና እንዴት እንደሆነ አላውቅም ግን አንዳንዱን ነገር ከብዙ ሰዎች ጋር ፍሎ ማድረግ ከበደኝ። ኢየሱስን ሞር እያወኩት ስመጣ እና የተጠጋው ስመጣ ልክ ባለፈው ብሩክ ሲናገር እንደነበረው በቃ ወይ ወሬ አይሄድም ወይ እና ጋፓችን እየሰፋ መጣ። እንዳለው ፍሎ ማድረግ ያ ነገር በጣም የከበደኝ መጣ እና ሰርክ የሚለያዩ ነገሮች ተፈጠሩ እና ሰፓሬትድ መሆን ጀመርኩኝ። ግን ከዛ በኋላ ደግሞ ባልጠበቅኩት መንገድ አይሮ ነው በጣም በቃ ከምተማመንባቸው እና አጠገቤ ከነበሩት ሁሉ ሰፓሬት አደረገኝ ማለት ነው። እኔ ወይ እኔ በፈለግኩት መንገድ ባይሆንም በዛ መንገድ ግን ብቻ አድርጎ ሰፓሬት አደረገኝ እና እሱ ለኔ በጣም ትልቅ ሃርት ብሬክ ነበር። በጣም ነበር የተሰበርኩት። ሶ አይ ዋዝ ኢን ፔይን እና ትዝ ይለኛል። ምንም መንፈሳዊ አክቲቪቲ አላቆምኩም። እመጣለሁ፣ ካፈላለሁ፣ እግዚአብሔርን ቃል አነባለሁ፣ አውቃለሁ ግን ዌዝ ፔን እዚህ ልቤላ ነበረና፣ ስነሳ ይሰማኛል፣ እዚህ ጋር አለ፣ ስራመድ ይሰማኛል። እና አይ ኬን ናት አቮይድ ያንን ፔን፣ ሊትራሊ አይ ኬን ፊልቲን ማይቸስ እና እዚህ ጋር። እና በዛ መሰበር ውስጥ ሲሆን ይሄ ዲዛይር የምላቸው ፍላጎት የምላቸው ነገሮች እንዳለን ጠፉ፣ ከህይወቴ ማለት ነው። አለሁኝ ግን ላይክ የሚያየኝን አየሁኝ እንደሚል መጽሐፍ ቅዱስ አይ ፊል ላይክ ኢየሱስ ብቻ እንደሚያየኝ ፊል አደርግ ነበር። ሰዎች ያዩኛል፣ ግን ሂ ከን ኦንሊ ሲ ሚ እሱ ብቻ ነው ሊያየኝ እንደሚችለው ማለት ነው። ምክንያቱም ያንን ፓርት ሚያየው እግዚአብሔር ብቻ ስለነበረ ና ሁሌ መጣ እና ክፍሌ፣ ጠዋት ጠዋት የፓስተር ክሪስ አንድ ሰዓት ፕሬየር አለኝ እሱን እከፍቷለሁ። ልሳን ብቻ ነው የሚጸልየው። እኔ እንበረክካለሁ በጣም አወዜነት ዲፕ ሄርትብሬክ ስለነበርኩኝ አልቅሳለሁ፣ አልቅሳለሁ፣ አልቅሳለሁ ጸሎቱ ያልቃል። ያንሳቱ ተነስቼ እሄዳለሁ። ዘ ኔክስት ዴይ እመጣለሁ፣ አለቅሳለሁ አለቅሳለሁ እሄዳለሁ። ምንም ነገር ተናግሬ አላውቅም ነበረ። ሶ ዋንድ እንደዛ እያደረኩኝ መጥቼ አለቅሳለሁ እሄዳለሁ እና የሆነ ጊዜ በህልሜ ተኝቼ ያለ ሶ እኔ በዛ ሰዓት የፈለግኩት ከዛ ሲትዩሽን እግዚአብሔር እንዲያወጣኝ ወይም የሆነ ነገር እንዲገልጥልኝ ነበር። ግን ተኝቼ ያለ በህልሜ አንደኛ ዮሐንስ ላይ ስለ እግዚአብሔር ፍቅር የሆነ ቨርስ አየሁኝ። እና የመጣልኝ ቨርስ እዚህ ዮውዝ ውስጥ አይደለም፣ ግን ቸርች ውስጥ በማቀው ሰው ያንን ቨርስ ቴክስት አደረገልኝ ማለት ነው። ከዛ አየሁት በህልሜ። ልክ እንዳየሁኝ ነቃሁኝ እና ትዝቲ ላይ ልኮልኛል። እኔ መሰለኝ መሀል ለሊስ ላይ ልኮልኝ አይቼ ያልመለስኩለትና ተመልሼ የተኛው ነው መሰለኝ። ከዛ ተነሳውኝና ዊ ወይ ሳልመልስለት ብዬ ስልኬን ስከፍተው ቴክስቱ የለም እና ስለ እግዚአብሔር ፍቅር ነው ላይክ ቨርሱን ሜንሽን ማድረግ ስላልፈለኩኝ ነው አም ሶይ ግን እና ስለ እግዚአብሔር ፍቅር ነው የሚናገረውና እግዚአብሔር ምን ያህል እንደሚወደኝ ነው የገባኝ ልክ ሳይ ከዛ ስልኬን ሳይ ምንም ነገር የለም። ከዛ በጣም ኢሞሽናል ሆንኩኝና ወደ ጸሎ ስፍራ ገብቼ ድጋሚ ተንበርክኬ በጣም አሜዝድ ሆኜ እግዚአብሔር ልጸልይ ስሞክር ልክ እንደ ልማዴ የፓስተር ክሪስቲያን ፕሬየር ከፍቼ ስንበረከ ኤክስፒሪንስ ልናገረው የምችለው ማላቀው በቃ ህልውና ያንን ክፍል ሞላው እና ሌላ ጊዜ በመሰበር ልብ ማለቅ ሰው በጣም በቃ በጣም ኢንጆይ ማድረግ አለቅሳለሁ፣ ግን አይ ዋዝ ኢንጆይንግ ኢት እና ኢየሱስ ሲያቅፈኝና ህልውናው ይሰማኝ ነበረ። እና ዳዲ እዚህ መጥቶ የመዓዛ ሽታ ያቺ ሴት ሽቶን ስትረብልለት የመዓዛ ሽታ እንደሆነ እየተነበየች ነው ብሎ ነግሮን ነበረ። እና አይ ስታርት ስሜሊንግ የሆነ ደስ የሚል ሽታ እና በቃ ልናገረው አልችልም። አለቅሳለሁ፣ አለቅሳለሁ። ከዛ በኋላ በቃ ማቆም አልቻልኩም። ረሷቸው ነገሮቹን እንዳለ ና ኤቭሪ ታይም መጣለው። እንደ አዲስ ክርስቲያን በቃ ስለ እግዚአብሔር ፍቅር አለቅሳለሁ፣ አለቅሳለሁ። ከዛ እግዚአብሔር በጣም ብዙ ፕሮሚሶችን ብዙ ቨርሶችን በጣም ብዙ በቃሉ ያገኘኝ ጀመረ፣ ህይወቴን ይዳስሰው ጀመረ እና እግዚአብሔርን በጣም እንደዛ ኤክስፒሪየንስ አደርግ በቃል ብዙ ዲዛይሮቼ እና ካራክተሬን ሰራው። እግዚአብሔር ለወጣኝ በጣም በቃ ያንቀዠቀዠኛል ስላችሁ ማለት በቃ ምፈጥን ሰው ነበርኩኝ በጣም ብዙ ነገር ላይና እንድረጋጋ አደረገኝ በቃ እንዴት ኤክስፕሌን እንደማደርጉ አላውቅም ግን በቃ የሆነ እንድረጋጋ አደረገኝ ዝም እንድል አደረገኝ እግዚአብሔር እና የዛ ሰዓት በጣም የሆን ያለሁት ነገር እና ሌላ ያልነገርኳችሁ ነገር በጣም ስለከበደኝ ወደ ሶሻል ሚዲያ ምናምን መመለስ በጣም ከበደኝ ሶ ለሁለት ወርና ትንሽ ከዛ በላይ በቃ መመለስ ላቃተኝ አልተመለስኩኝም ነበር ምክንያቱም ያንን ህልውና ማጣት ስላልፈለኩኝ ማለት ነው ከዛ ግን እግዚአብሔር ደግሞ መንገዶችን ያሳያችሁና ትመለሳላችሁ። ሰው መጨረሻ ላይ ምን አልኩት ጌታን፣ በጣም እየሆንኩ ያለሁት ነገር ግራስ ለገባኝ ቢያንስ ያለሁበትን ምን ላይ እንዳለሁኝ አሳየኝ ብዬ ጸለይኩኝና አውስ ኮምፕሊትሊ ሹር እና እያለቀስኩ ምን ለው ነበር why are you here እለው ለው ነበር ምክንያቱም ለምን ነው ዚሮም ውስጥ ያለው ማለት የሆነ ቦታ መገኘት እንዳለበት ነበር ጌታን እና ግን ሂወዝን ዛጥፎምና why ዩ you here ያልኩኝ ነበር ጌታን እና ከዛ ምን አልኩት? ያለውበትን ስቴት አሳየኛልኩት። በቃ እዚህ ካለ ያለውበትን ስቴት አሳየኛልኩት። so on ከዛ በኋላ በህልሜ ድጋሚ አየኝ። ከዛ በፊት እንደዚህ የህልም ኤክስፒሪየንስ የነበረኝ ሰው አልነበርኩኝም፣ ግን አሁንም ህልሙን ላልነግራችሁ እችላለሁ፣ ሜይ ቢ ጊዜው ሲደርስ ግን ቪቪድሊ ያለውበትን ሁኔታ አየሁኝና ከዛ ስነሳ በቃ በጣም ገረመኝ። ኢየሱስ እኔን አክብሮ እኔን ደግሞ አውቆኝ እና ከኔ ጋር መሆኑ ደግሞ ለመናገር ፈልጎ ያንን ሲያሳየኝ ማለት ነው እና ከዛ በኋላ ኢየሱስ ነካኝና በብዙ መንገድ ህይወት የለወጠው ማለት ነውና። ሶ ኢየሱስን ኢንካውንተር በተለያየ መንገድ መጽሐፍ ቅዱስ ላይ ያሉትም ሰዎች በተለያየ መንገድ ኢንካውንተር ያደረጉት። ስለዚህ ሁላችሁም በአንድ ውያ ተጠብቁት። በተለያየ መንገድ ኢንካውንተር ታደርጉታላችሁ። ለዛ ግን ደግሞ ሚጠበቅባችሁ ልባችሁን መክፈት ነው ማለት ነው። ቴንክ ሶ ማች